ዘመን ተለወጠ፣ ምስራች ተሰማ። የአዲስ አመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር አስር ብርና እስከ አምስት ሺህ ብር የሚያሸልም እጣ ይጠብቅዎታል እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ መልካም እድል መልካም አዲስ አመት እንደ ስማችን ብርሃን ነው ስራችን ብርሃን ባንክ ተመልሰናል አድማጮቻችን፣ አራዳ ኤፍኤም ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ቀደም ሲል እንግዲህ የስፔን ብሔራዊ ቡድን ጉዳይን ተመለከትን። የክርስቲያኖ ሮናልዶን ጉዳይ እንመልከት። ትናንትና እንደዚሁ ሁለት ግቦችን ማስቆጠር እችሏል። ሀንጋሪ ላይ በጣም ጥሩ ግቦችና አሁን በቅርብ አመታት ደግሞ እሱ እያስቆጠራቸው የሚገኙትን አይነት ግቦች ነው በድጋሚ ትናንትና ያስመለከተን። ሪከርዶችን እየሰባበረ ይገኛል። በማጣሪያ ብቻ አርባ አንድ ግቦች ላይ ደርሷል። ትናንትና እንግዲህ ያስቆጠራቸውን ሁለት ግቦች ጨምሮ የተወሰኑ አስቴቶችን እንቀበ አድማጮቻችን የላኩልንን ጀማል ሮናልዶ በዚህ እድሜ የሚያደርገው እንቅስቃሴና ተክለ ሰውነቱን ስመለከት ሀያ ሰባት አመት ላይ ያለና ከሀያ አመት በላይ በትልቅ ደረጃ ሲጫወት የቆየ ሳይሆን ገና እየጀመረ ያለ ወጣት ነው የሚመስለው። ብቻ በእርሱ አለመገረም አይቻልም። ስፔን ግን ጥሩ ቅንድት ያለው ቡድን ነው ብሎናል። አማን ኢማም ይል አድማጫችን ስለ ክርስቲያኖስ ሰማኔ ብቻ ነኝ ደስ የሚለኝ። የእግር ኳስ ሜንታሊቲው ይገርመኛል። በወጥነት ያን ሁሉ አመት ተጫውቷል። አሁንም መጫወቱን ይቀጥላል። አሁን አሁን የሚያስጨንቀኝ ነገር ቢኖር መቼ ይሆን ኳስ የሚያቆመው የሚለው ነገር ነው። ግን በእያንዳንዱ ቅጽበት እዝናናበታለሁ። ኳስን የወደድኩት በሱ ነው። የሻምፒየንስ ሊግ ላይ ቼልሲ ላይ ከደመቀባት ምሽት ጀምሮ ምርኮኛ ሆኛለሁ። ሪከርድ ይከተለኛል እንጂ አልከተለውም ብሎ እያየ ነው ነው ሲከተለው ብሎናል። ሌላኛው አድማጫችን ሚልኮም የሚል አድማጫችን በወቅቱ በነበረው የዴስቲቪ እጥረት ምክንያት ወደ ዩናይትድ ሳይመጣ ማየት አልቻልኩም ነበር። ነገር ግን ወደ ዩናይትድ ከመምጣቱ በፊት በኢንተር ስፖርት ላይ በኢትዮ ስፖርት፣ በአትሪክ፣ በሊብሮ በሰፊው ተጽፎ ስለ እሱ አንብብ ያለው የእሱ ታሪክ የታታሪነት ተምሳሌት ነው ብሎናል። ቅርሴ ቅርሴ ብዙ ነች። ከተክለ ሃይማኖት እንዴት አደራችሁ የስፖርት ካፌ አዘጋጆች ሮናልዶ ሁለት ሺ ሶስት ላይ ሊዝበን ከማንቸስተር ሲጫወት ነበር ያየሁት። ኦሼን ፈርዲናንድን ሲጫወትባቸው ትዝ ይለኛል። ያኔ ነበር አለማይን ውስጥ የገባው። አሁንም አስራ ስምንት አመቱ ነው የሚመስለው። ጎል ከማምረት አይቋረጥም፣ ራሱን ጠብቆ ይጫወታል። ለዛ ነው ሪከርድ የሚሰባብረው ብሎናል ሊሳን ተሰማ የሚል አድማጫችን። የቼልሲ ደጋፊ ነኝ፣ ነገር ግን ሮናልዶ ኢቨን ከሀዛርድ አስበልጬ ነው መወደው። ምን አይነት ተጫዋች ነው ያለ ማንጫ ሳክቶ ኳስ ቢያቀሙ በጣም ደስ ይለኛል ብሎናል። እዮ ባክሌሎ የሚል አድማጫችን ማንቸስተር ከመጣ ጀምሮ አውቀዋለሁ። ብዙ ቄጥ ያልበዛበት ብዙ ኳስ ያበላሽ ነበር ብዙ ቄጥ ያበዛ ነበር፣ ብዙ ኳስ ያበላሽ ነበረ። ያቃጥ ላይ ነበረ ፈርጉሰን እሱ ላይ ነበራቸው ትግስት ይገርመኝ ነበር። በኋላ ግን አላሳፈራቸውም ብሎናል ቱሳ ኢትዮጵያ የሚል አድማጫችን ከቅርብ ጊዜ ወዲህ የምናየው ክሪስ ሙሉ ትኩረቱን ብዙ ጎሎች ማስቆጠር፣ ሪከርዶችን መያዝ ላይ ትኩረቱን ያደረገ ነው። ኢጎ የተናወጠው ሽማግሌ ሆኑ አግኝቼዋለሁ። ምክንያቱም ፕሬስ ሲያረግ አላጊዎችም ቁጥሮችም ይህንን አያሳዩም። ፖርቱጋል እንደ ቡድን ሙሉ ትኩረቱን ከጠንካራ የቡድን ግንባታ ይልቅ ይህ የአንድ ግለሰብ እቅድን የማስፈጸም ተልእኮ ላይ ይገኛል። ይህ አስተያየት ግን አድናቂዎቹን ቅር እንደሚያሰኝ አውቃለሁ ብሎናል። ኢትዮጵያ እናመሰግናለን አድማቾቻችን፣ አሁንም ቆይታችሁን አዳፊ ምስጠናም ስነጥ ባንድ ላይ እንድታደርጉ ነው የምንጋብዛችሁ። እንመልከተው፣ ይህንን ጉዳይ ግን አድማጮች የጠየቅ ነው ነም ጥያቄ ብንጠይቅ አንቺ ጥሩ ነው። የክርስቲያኑ የመጀመሪያ ትዝታዎች የትኞቹ ናቸው? መቼ አየሽ? ሜቢ ጭንቅላችሁ ውስጥ የሚቀር ጨዋታ እዚህ ጨዋታ ላይ ነው በቃ ምናም እንድት ማስታውሰው እንድት ለመጀመሪያ ጊዜም አእምሮች ውስጥ እንዲቆየው ነው። አዎ እውነት ለመናገር እኔ የዩናይትድን በዩናይትድ የነበረባቸውን ጊዜያቶች በጣም ትናንሽ ሚሞሪ ካልሆነ በስተቀር አላስታውሳቸው። የሚገርሙ ብዙ ሰው ሊዝበን የነበረባቸውን ጊዜያቶች ነው የማያስታውሰው። እኔ ግን ዩናይትድ በጣም ሕጻን ነበርኩ ዩናይትድ በነበረባቸው ጊዜያቶች ና ምናልባት ቼልሲ ላይ የነበረው ጨዋታ ይመስለኛል። በጣም ጥሩ የተጫወተበት ና እንደ ተጫዋችም ጥሩ የመብሰል ምልክቶችን አሁን አድማጮች ከሚሉት እንደዚህ ብዙ ቄንጥ ከሚያበዛ ተጫዋች እንደዚህ አይነት መሆን የጀመረበት ይመስለኛል። ና እኔ የሚገርመው ነገር እድለኛ አይደለውም በመጀመሪያዎቹ ጊዜያቶች በዩናይትድ ሲጮት ይህን ያህል አለኛ ትርፌ በታለሁ የሚለው አይነት ሚሞሪ የለኝም የተወሰነ ለመመልከት ይችላል። 2008 አካባቢ ግን ያን ያህል ብዙ አላስታውሶ። የሚገርመው ነገር እንዲሁም ከዛ ይልቅ ወደ ማድሪድ ሲሄድ ትልቅ አጀንዳ ነበር። የምታስታውስ ከሆነ ዩናይትድ እሱን የሸጠበት ገንዘብ ኦልሬዲ ባሎንዶር ወስዶ ስለነበረ መሄደው በጣም ትልቅ ተጫዋች ዩናይትድ ያጣላ፣ ማድሪድ ትልቅ ሌጀንድ ወደ ክለቡ እያመጣ ነው የሚለው ያ ትልቅ የሆነ አጀንዳ እሱ እንደውም በስፋት ይገኛል። ልክ ነው። ይህንን ዛሬ ስለ ክርስቲያኖ ማውራት የፈለግኩበት ምክንያት ጎል አስቆጥሯል። ሁለት ጎሎች አስቆጥሯል የሀንጋሪ ብሔራዊ ብድል ላይ በጨዋታ የመጨረሻ ደቂቃ ዶሚኒክ ዞቦዝ ላይ ያቺን ጎል ባያስቆጠር ኖሮ የፖርቱጋል ብሔራዊ ቡድን ወደ ዓለም ዋንጫው ማለፉን ያረጋግጥ ነበር። ግን ጨዋታው የተደረገበት ቦታና ትላንት ያሻሻለውን ሪከርድ ለማስታወስ ነው። ይህንን መጠነኛ ስለ እሱ እንድናወራ የፈለግኩት እኔ አንቺ ሕፃን ከነበርሽ ያው እንግዲህ ምን ማለት እንደሆነ ግልጽ ነው። ምክንያቱም በዚሁ ስቴዲየም ሁለት ሺ ሶስት የዛሬ ሀያ ሁለት ዓመት ማለት ነው። ጆዜ አልቫላዴ የሚባለው ስታዲየም ሲመረቅ ስፖርቲንግ ሊዝበን የሚጠቀምበት ስታዲየም ነው። ያኔ ፖርቱጋል አንድ ሽር ጉድ ውስጥ ነበረች እና አንደኛው ስታዲየም ጆዜ አልቫላዴ ነው። የአውሮፓ ዋንጫው የሚደረግበት ስታዲየም ስለነበር ትልልቅ ስታዲየሞችን ፖርቱጋል እየሰራችም የነበሯትን ትልልቅ ስታዲየሞችም እያደሰችም ነበር ግን አዲስ ከተሰሩት ስቴዲየሞች መካከል አንደኛው ትናንትና ክርስቲያኖ ሮናልዶ በዓለም ዋንጫ የማጣሪያ ታሪክ በሁሉም አህጉራት ከተጫወቱ ተጫዋቾች ሁሉ በርካታ ጎሎች ያስቆጠረ ተጫዋች በመሆን ባለ ሪከርድ የሆነበት ስቴዲየም ላይ ነው። እኔ ለመጀመሪያ ጊዜ አየሁት። የሚገርም ታሪክ አለ። ሁለት ሺ ሶስት በዛ ጊዜ ምክንያቱም ፖርቶም ስቴዲየሙን ያስመረቅ ነበር። ያን ጊዜ ስፖርት ኢንግሊዝበን ስቴዲየሙን ሲያስመረቅ የጋበዘው ማንቸስተር ዩናይትድን ነው። ፖርቶ ስቴዲየሙን ሲያስመርቅ የጋበዘው ባርሰሎና ነው። አለም ክርስቲያኖን ያየው በዛ የወዳጅነት ጨዋታ ስፖርቲንግ ሊዝበን ከማንቸስተር ዩናይትድ ጋር ሲጫወቱ ነው። አለም ባሌለውም ግን ብዙ ሰው ሊዮኔል ሜሲን በዋናው ቡድን ውስጥ ያየው የጆዜ ሞሪኞ ፖርቶ ከፍራንክ ራይካርድ ባርሰሎና የስቴዲየሙ ምርቃት ጨዋታ ላይ ለመጀመሪያ ጊዜ በተሰለፈ ጊዜ ነው። እነዚህ ሁለት ተጫዋቾች የአለምን እግር ኳስ ታሪክ ፍጹም የቀየሩ ተጫዋቾች ናቸው። አስራ ሶስት ባሎንዶር በጋራ ያሸነፉ ተጫዋቾች ናቸው። ግን ክርስቲያኑን በተመለከተ እንግዲህ ትናንትና እንደ ተጫዋችን ባለፉት ሀያ ዓመታት የሄደበትን ኤቮሉሽን የሚያሳዩ ጎሎች ናቸው። መጀመሪያ የምናውቀው እኔ ለመጀመሪያ ጊዜ አየሁት። ብዙ ጊዜ ይህንን ታሪክ አነሰዋለሁ ምክንያቱም ራሴን ያንን ጨዋታ እንኳን አየሁት፣ ምክንያቱም በዛ ምሽት ልተነበይ አልችልም ነበር ቀጥሎ የዓለምን እግር ኳስ የሚቆጣጠር ተጫዋች የእሱን መጀመሪያ እያየሁ እንደሆነ መገመት አልችልም ነበር። በጣም አስደናቂ ወጣት እንዳየው አውቃለሁ፣ ግን ከኖር ነው በኋላ ያንን ሁሉ ዘመን ኦኬ፣ እንኳን አየሁት ያንን ጨዋታ፣ ምክንያቱም ሊመጣ ያለው ከመሆኑ በፊት መነሻውን አይቼዋለሁ ለማለት ይመቻል። ኢሳያስ የሚባል ጓደኛ ነበረኝ ሁልጊዜ የምጠቅሰው ጓደኛ ያለኝ በጣም ሀይለኛ የማንቸስተር ዩናይትድ ደጋፊ ነው ግን የማንቸስተር ዩናይትድ ደጋፊ ሆነ ያልሆነ ልዩነት አይመጣም ነበር። የትኛውንም ቡድን ጨዋታ የ የፕሪሲዝን ይሁን የ የሲዝን ጨዋታ እናያለን፣ ምንም ጨዋታ አያመልጠንም ነበር። ና የሚተባበሩን ሰዎች ደግሞ ነበሩ። አንድ ጓደኛ ነበረ አብዱ የሚባል ዴስቲቪ ቤት ነበራቸው። መጀመሪያ አሰላ ውስጥ የተከፈተው ዴስቲቪ ቤት የነሱ ነው። ጨዋታው ስድስት ሰዓት ቢሆን የላሊጋ ጨዋታዎች ተገፍተው ስድስት ሰዓት ላይ የሚደረጉበት ጊዜ ነበር። ሴቪያ ከሴልታ ቢሆን ያሳየን ነበር። በጓደኝነታችን የሚያመልጠን ጨዋታ አልነበርም። ማይክ ታይክሰን አስር ሰዓት ላይ ያንድ ቦክስ ነበረው አስር ሰዓት ላይ ሄደን አይተናል ያኔ እና ከዛ አንዳንዴ የኔንም ህይወት ሳይ እኔ ኮ በቃ ያው ሚዲያ ላይ በእግር ኳስ ማውራቴ ተገቢ ነው ሎጂካል ነው ላለ ምክንያቱም እንደዚ አይነት ተጠናውቶ ሆነ የነበረን ያን ጊዜ ማንቸስተር ዩናይትድ ያኔ በዛ ክረምት ወደ ዩናይትድ ስቴትስ ሄዶ ነበር ለቅድመ ውድድር ዘመን ዝግጅት ምናልባት መጀመሪያ ወደ ዩናይትድ ስቴትስ የሄደበት ጊዜ ሳይሆን ብዙ ጊዜ ወደ እስያ ነበር የሚሄደው ታሪካዊ ክረምት ነበር ምክንያቱም ዴቪድ ቤካም ከማንቸስተር ዩናይትድ ወደ ሪያል ማድሪድ ድራማዊ በሆነ ሁኔታ ከአሌክስ ፈርጉሰን ጋር ሳይስማማ ከቀረ በኋላ ለቀቀና ሄደ። በሱ ምትክ ሮናልዲኞን ለማስፈረም ሞከሩ። ያለቀ ይመስል ነበር፣ ግን ወደ ባርሴሎና ተዘዋወረ። ዩናይትድ የፈለጋቸውን የዴቪድ ቤካም ተተኪ ሊያደርጋቸው የተመኛቸውን ተጫዋቾች አላገኙም። በተለይ ሮናልዲኞን አላገኙም። እንዲያውም ሮናልዲኞ እዛ የባርሴሎና ተጫዋች ሆነው ገጠማቸው። ዩናይትድ ሶስት ለአንድ አሸንፏል ያንን ጨዋታ ሮናልዲኞ ግን ጎል አስቁጥሯ አላስታውሳሉ። ከዚያ ከአሜሪካ ተመለሱና ከስፖርቲንግ ሊዝበን ጋር ስምምነት ነበራቸው። በስፖርቲንግ ሊዝበን አካዳሚ ብቅ ያሉ ባለተሰጦ ተጫዋቾች ካሉ ዩናይትድ ከሌሎቹ ክለቦች ቅድሚያ እንዲያገኙ ግን ደግሞ ማንቸስተር ዩናይትድ በዋናው ብሩ ውስጥ ብዙ የመሰለፍ እድል ለማይሰጣቸው በሌላ ቦታ በውሰት እንዲጎለብቱ ለሚፈልጋቸው ተጫዋቾች በውሰት ሊሰጥ ፈቃደኛ ከሆነ እና እነዛን ተጫዋቾች ስፖርቲንግ ከፈለጋቸው ስፖርቲንግ ከሌሎቹ ቅድሚያ እንዲያገኝ፣ ግን ደግሞ የስቴዲየም ምርቃትና የመሳሰሉ ጉዳዮችም ሲኖር ማንቸስተር ዩናይትድ ወደ ሊዝበን ሄዶ እንዲጫወት ስምምነት ነበራቸው። ጨዋታው የተደረገው በዚህ ምክንያት ነው። ሮናልዶን ያየሁት ያኔ ነው ለመጀመሪያ ጊዜ እና በጉዞ የተዳከሙ ተጫዋቾች ነበሩ፣ ከአሜሪካ ውቅያኖስ አቋርጦ የመጡ ተጫዋቾች ግን ስቲል ጠንካራ አስራ አንድ ነው አሰልጣኝ ሰር አሌክስ ፈርጉሰን የተጠቀሙት እና ያኔ የነበረው ክርስቲያኖ ጸጉሩ በመጠኑ ብሎንድ ነው። እንደዚህ ከፊቱ አልፎ የሚመጡ ጸጉሮች ነበሩት። በፓስታ ነበር የሚሰራቸው ራሱ በኋላ ሲናገር እንደሰማነው፣ ልጅ ነው። አስራ ስምንት አመቱ ብቻ ነበር። አስራ ስምንት አመት ከአራት ከአምስት ወር አካባቢ ፌብሩዋሪ ስለሆነ ልደቱ ከዚያ እዛ ጨዋታ ላይ የባላጋራ ቡድን የመስመር ተከላካዮችን እንዳልነበሩ አድርጎ የሚያልፍ በቴክኒክ የላቀ የክንፍ ተጫዋች ፈጣን የክንፍ ተጫዋች ሆኖን ያየነው ጎላ ለማስቆጠሩ ተአምር ነው እዛ ጨዋታ ላይ የወዳጅነት ጨዋታ ቢሆንም ግን ከሰዎች የጋራ ትውስታ የሚጠፋ ጨዋታ አልነበርም። ትላንትና ክርስቲያኖ በዚሁ ስቴዲየም ተመላልሶ ያውቃል ከሪያል ማድሪድ ጋር ወደዚህ ስቴዲየም ተመልሶ ያውቃል ከፖርቱጋል ብሔራዊ ቡድን ጋር ተመላልሶ ተጫውቷል እንዲያውም የፖርቱጋል ብሔራዊ ቡድን ተጫዋች ሆኖ በ2004 የአውሮፓ ዋንጫ ግማሽ ፍጻሜ ሆላንድ ላይ በዚሁ በጆዜ አልቫላዴ ጎል አስቆጥሯል ስለዚህ ለመጀመሪያ ጊዜ አይደለም የተመለሰው ትላንትና ግን በአለም ዋንጫ ታሪክ 41 ጎል ላይ ደረሰ እና በማጣሪያ ማንም ተጫዋች ይህንን ያህል ጎል አስቆጥሮ አያውቅም። ሁለቱ ጎሎች ግን የክርስቲያኖን ኤቮሉሽን ያሳዩናል የዘጠኝ ቁጥር ጎሎች ናቸው። እኔ ሳየው ደቃቅ ፌንታ የሚወድ ሎሊፖፕ የሚወድ ፔዳላዳ የሚወድ ኤላስቲኮ የሚወድ የክንፍ ተጫዋች ኔ ነበረው አሁን አይምር የዘጠኝ ቁጥር የሚያስቆጥራቸውን ጎሎች ያስቆጥረው ከሁለት ፉልባኮች የመጡ ጎሎች ናቸው። ከሁለት ፉልባኮች የመጡ ክሮሶች የሚያስቆጥር ተጫዋች ሆነ። እንደ ተጫዋች ያለውንም ኤቮሉሽን እነዛ መጀመሪያ እሱን ያየሁበት ለመጨረሻ ጊዜ ትናንትና እሱን ያየሁበት ጨዋታ ስፍራ ይነግሩናል ክርስቲያኖ ባለፉት አመታት የነበረውን ኤቮሉሽን ስለ ጨዋታው አላወራም። ጨዋታው ያን ያህል ሲግኒፊካንት ጨዋታ አይደለም። ሊያሳልፋቸው ይችል ነበር፣ ግን የጊዜ ጉዳይ ነው። የፖርቱጋል ብሔራዊ ቡድን በሚቀጥለው ጨዋታ ማለፉ አይቀርም። በሀምሳ አንድ ጨዋታ ነው አርባ አንድ ጎል ያስቆጠረው። ካርሎስ ሩይዝ የሚባል የጓቲማላ ብሔራዊ ቡድን ተጫዋች በአርባ ሰባት ጨዋታዎች ሰላሳ ዘጠኝ ጎሎች አስቆጥሮ ነበር ሪከርድ የያዘው ያኔ ክርስቲያኖ 948 ጎል ያስቆጥራል ብለሽ ልትገምት ያትሲ 225 ጨዋታዎችን ለፖርቱጋል ብሔራዊ ቡድን ሊያደርግ ይችላል ብለሽ አትገምጂ። ወደ ማንቸስተር ዩናይትድ ምሄድ አይመስልም ነበር ያንጊዜ ለነገው ማንቸስተር ዩናይትድ የበለጠ ትልልቅ እንዲያውም ኬረን ዳየር በቃ ሮናልዶ ነው ዙብራ አይሳካ ሲል ኬረን ዳየር ነው ከኒው ካስል ዳየር በጣም ጥሩ ተጫዋች ስለነበር ፈጣን ስለነበር ኦልሬዲ እንግሊዝ ብሔራዊ ቡድን ተጫዋች ስለነበር እና በዚህ ሜዳ መደረጉ ብዙ እንዳስታውስ አደረገኝ ያንን ጊዜ ብዙ እንዳስታውስ አደረገኝ የዓለምን የእግር ኳስ ታሪክ ከቀየሩ ቅጽበቶች መካከል አንዱ ነው ነምለው ኔ እንደዚህ አይነት ታሪክ የተሰራበት ቦታ ነው። ወደ ማንቸስተር ዩናይትድ ያዘዋወረው ቦታ ነው ማለት ነው። ስቴዲየሙ ሲመረቅ ማንቸስተር ዩናይትድ እዛ ጨዋታ ላይ ነው ለተጫዋቹ ለማስፈረም የወሰነው። አሰልጣኝ አሌክስ ፈርጉሰን አንድ ምክትላቸው ልከው ወደ ፒተር ኬንያን ይህን ልጅ ሳናስፈርም ከዚህ ስቴዲየም አንወጣም ያሉት ከዚያ ጨዋታ በኋላ ነበር ጆርጅ ሜንዴዝን ያነጋገሩት። ሜንዴዝ ክርስቲያኑን ሳያማክር ጭምር ዝውውሩን ያቀላጠፈው እዚሁ ስቴዲየም ውስጥ ነው። አላማክርኝም ይላል ክርስቲያኑ። ጆርጅ ሜንዴዝ ዝውውሩን ሲያቀላጥፍ ግን ከአሌክስ ፈርጉሰን ጋር ሲነጋገር ሀምሳ ጨዋታ ሀምሳ ፐርሰንት በሚሆኑት የዩናይትድ ጨዋታዎች ላይ ይሳተፋል ወይ፣ ልጅ ነውና የመሰለፍ ዋስትና ትሰጡናላቸው ወይ ሀምሳ ፐርሰንት አጫውተዋል። አስራአምስት ጨዋታ መሰለኝ በዛ የመጀመሪያ ሲዘን ያስጀመሩት። አራት ጎል ብቻ ነው ያስቆጠረው፣ ግን ዳይመንድ ነው ያገኙት። በዛ ውሳኔያቸው የተነሳ እዛ ጨዋታ ላይ ስለተፈጠሩት ነገሮች የቀድሞ የማንቸስተር ዩናይትድ ተጫዋቾች በተለይ በመጽሐፍት በግለ ታሪክ መጽሐፍት ጽፈዋቸዋል። ለምሳሌ ሮይኪን ጨዋታው ከተጠናቀቀ በኋላ ይላል ኦሼ እንደው ተጫዋቾች ያንን ጨዋታ የክርስቲያኑን ታላቅነት ለማጉላት ሲሉ እኔን ብዙ ያሳንሱኛል ያለ ለምሳሌ እኔ ዶክተር አላየሁም፣ ራሴም አልዞረም ነበር። አስቸግሮኝ ነበር፣ ሮስት አድርጎኝ ነበር፣ ቶስት አድርጎኝ ነበር ምናምን ይላል። ግን ዶክተር አላየሁም፣ ዲዚነስ የሚባል ነገር የለም ምናምን ይላል። ግን ሮይኪን መጽሐፉ ላይ ምን ብሎ ነው የጻፈው? ሺዚ ነው የሚሉት ጆኖሼን። የመጀመሪያው አጋማሽ እንዳለቀ ዶክተር ማናገር ነበረበት፣ ምክንያቱም አናቱ ዞሮ ነበር፣ ተሽከርክሮበት ነበር ተጫዋቹ ይላል ጆኖሼ ቶክ ስፖርት ላይ አንድ ቃለ ምልልስ ነበረው። አይ ግነት ነው። የተቸገርኩበት ጊዜ ነበር፣ ለመቆጣጠር በጣም የሚያስቸግር ታዳጊ ነበር። ግን ከተዘዋወረ በእኔ ውለታ ነው ይለ ከኔ ጋር እኔ እንደዛ ስላስቸገረኝ ነው የማንቸስተር ዩናይትድ አይን ውስጥ የገባው የሚል አስተያየት ይሰጣል። እና የእኔ የመጀመሪያ ትውስት ክርስቲያኑን ያየሁበት አስራ ስምንት አመቱ ነበር በስፖርቲንግ ሊዝበን ብቅ እያለ ያለ ኮከብ ነበር፣ ግን ለፖርቱጋል ብሔራዊ ቡድን እንኳ አልተጫወተም። አንድ ሺ ስልሳ ዘጠኝ ደቂቃ ብቻ ነበር የተጫወተው። ማንም ሰው ከዛ በፊት በስፖርቲንግ ሊዝበን የፉክክር ጨዋታዎች አየሁት ሊል አይችልም። ያን የፉትቦል ሙንዲያል ላይ የፖርቱጋል ሊግ ሀይላይት ሲተላለፍ ካልሆነ በስተቀር አልተጫወተም። አንድ ሺ ምናምን ደቂቃን የተጫወተ ካልተጫወተ አታዩም። ያንንም ጨዋታ ያየ ነው ስፖርቲንግ ሊዝበን ከሌላ ቡድን ጋር ቢሆን ኖሮ ላናየው እንችል ነበር። ከማንቸስተር ዩናይትድ ጋር ስለተጫወተ ነው ያየነው፣ ስፖርቲንግን ለማየት አይደለም ያየ ነው። ሶስት ጎል ብቻ ነበር ከዛ በፊት ለስፖርቲንግ ያስቆጠረው። በእርግጥ በቻምፒየንስ ሊግ ለ32 ደቂቃ ከኢንተር ጋር በነበረ ጨዋታ ተሰልፏል እና አሰልጣኙ ደግሞ ፌርናንዶ ሻንቶሽ ናቸው። በኋላ ከሱ ጋር ከክርስቲያኖ ጋር በ2016 የአውሮፓ ሻምፒዮን ሆነዋል። በኋላ በመቃቀር ቢለያዩ ግን ለመጀመሪያ ጊዜ መሰለፍ እድል የሰጡት ፌርናንዶ ሻንቶሽ ናቸው ያኔ ስፖርቲንግ ሊዝበን የፖርቱጋል ሻምፒዮን ነበር። እግር ኳስ መልኩ የተለወጠ የነበረበት ጊዜ ነው። ትልልቅ ስታዲየሞች የሚገነቡበት ነው እና በተለይ በፖርቱጋል ብዙ ትልልቅ ስታዲየሞች ይገነቡ ነበር። ቅድም እንዳልኩት የፖርቶ ስታዲየም አዲስ ነበር፣ የስፖርቲንግ ሊዝበን ስታዲየም አዲስ ነበር። ክርስቲያኖን ግን ማንቸስተር ዩናይትድ ያወቀውም ሌላው አውሮፓ ያወቀውም ግን ያለት አይደለም። ይሄ ጨዋታ ኦገስት 6 2003 ነው የተደረገው ከዛ ስድስት ወር በፊት አርስናል በኮልኔ ከእናቱ ጋር ጋብዞት ነበር። ዘጠኝ ቁጥር ሮናልዶ የሚል መለያ የተጻፈበት መለያ ሰጥቶት ነበር። ጀራርድ ሁሌ ወደ ሊቨርፑል ይወስዱት ይፈልጉ ነበር። ባርሴሎና ኳሬስማንም እሱንም ነበር መውሰድ ይፈልግ ነበረው። በኋላ ኳሬስማን ብቻ ነው የወሰደው። ቼልሲ በሮማን አብራሞቪች ከፍተኛ ገንዘብ ለስፖርቲንግ ሊዝበን አቅርቦ ነበር። ያንን ጨዋታ እኛ አወቅ ነው እንጂ መልማዮች ሲያውቁት ቆይተዋል። አርሰን ቬንገር ደግሞ ኦሬዲ ያስፈርመውታል ማለት ይቻላል። ራሱ ከፒርስ ሞርጋን ጋር በነበረው ቃለ ምልልስ ላይ ይህንን አረጋግጧል። እና የሚያስገርመው ያ ጨዋታ ከተደረገ በኋላ የማንቸስተር ዩናይትድም የጥፋት ነጥብ ከማንቸስተር ዩናይትድ የምንጊዜም ታላላቅ ተጫዋቾች መካከል አንዱ ስለሆነ የክርስቲያኖም ተርኒንግ ፖይንት ነበር ያ ጨዋታ። ምክንያቱም ከጨዋታው መጠናቀቅ በኋላ ፔንሃሎንጋ የሚባል ሆቴል ሲንትራ ውስጥ ያለ በሊዝበን አካባቢ ባለ አንድ አካባቢ ውስጥ ያለ ሆቴል ውስጥ ጆርጅ ሜንዴዝና አሌክስ ፈርጉሰን ወዲያው ቀጠሮ ያዙ። የዚህን ተጫዋች ዝውውር በተመለከተ ዩናይትድም ያውቅ ነበር በካርሎስ ኬሮዥ አማካኝነት። ግን የዩናይትድ ፕላን የነበረው ክርስቲያኖን 20 ዓመቱ ሲሞላው ወደ ማንቸስተር ዩናይትድ ለመውሰድ እንጂ በ18 ዓመቱ ሽግግሩ በጣም ፈጣን ነው። ያኔ ደግሞ ብዙ ማስረጃ የለም። ከፖርቱጋል ወደ እንግሊዝ ሄደው የተሳካላቸው ብዙ ተጫዋቾች አልነበሩም። ስለዚህ ክርስቲያኖን ለሁለት ዓመት በዛው በስፖርቲንግ እንዲቆይ ከስፖርቲንግ ጋር በነበራቸው ስምምነትም ከሌሎቹ ክለቦች የበለጠ ፈርስ ሲፊዩዝ አልበሉ እንደዛ ይባላል ማንቸስተር ዩናይትድ ከፈለገው ተጫዋቹን አልፈልገውም እስካላለ ድረስ ዩናይትድ ቅድሚያ እንዲያገኝ ግን በፍትሐዊ ገበያ ተጫዋቹን እንዲያስፈርመው ነበር የነበረው። ዩናይትድ እውነትም ተሳካለት፣ ክርስቲያኑን አስፈረመ። የመጀመሪያ ጨዋታውን በሳምንት ጊዜ ውስጥ ከቦልተን ጋር አደረገ እና ያንንም ጨዋታ አልረሰው፣ ምክንያቱም ጨዋታው አንድ ለዜሮ ነበር። ቦልተን የሳም አላርዳይስ ቦልተን ነው፣ የአሌክስ ፈርጉሰን የቅርብ ጓደኛ ናቸው። ድህረ ዴቪድ ቤካም ማንቸስተር ዩናይትድ ነው። ቤካም በጣም በጣም ትልቅ ተጫዋች ነበር። እንግዲህ ከዚህም በላይ ከምንጊዜ የማንቸስተር ዩናይትድ ሌጀንዶች መካከል አንዱ ሆኖ መጠራት አለበት በተደጋጋሚ ይላሉ። በሰለብሬቲ ሕይወቱ ምክንያት፣ በፖሽና በሱ መሀል ባለው ግንኙነት ምክንያት እነሷ ደግሞ ያኔ የስፓይስ ግርልስ ትልቅ ዘፋኝ ስለነበረች፣ በሞዴሊንግ ላይ ባለው ኢንትረስት ምክንያት፣ በመልከ ቀናነቱ ምክንያት፣ በላይፍ ስታይሉ፣ በፋሽን ሴንሱ ምክንያት ቤካምን እንደ ኳስ ተጫዋች በደንብ ሰዎች ዋን ዳይሜንሽናል ተጫዋች ነው ተጫዋች አልፎ አይሄድም። ለምሳሌ ግን ሁሉም ተጫዋች አልፎ አይሄድም። አልፎ መሄድ የሁሉም ተጫዋች መሆን የለበትም። የተዋጣለት ክሮሰር ነው። የዘጠና ዘጠኙ ትሬብል ያለ ዴቪድ ቤካም አይሳካም ነበር። ትልቅ ተጫዋች ነው ያጡት፣ ልል እዛ ጨዋታ ላይ ግን ከቦልተን ጋር ተቀይሮ ገባ። ያ ተቀይሮ ከገባ በኋላ ያሳየን ተአምር በጣም አስደናቂ ነበር። እና ትላንትና ሬከርድ የሰበረው ይህንን ሁሉ በጀመረበት ስቴዲየም ነው። የኔን ትዝታ ነው ጥቂት ማንሳት የፈለጉት። ከዚያ የምንድነው ታሪክ ነው። ከዛ በኋላ የሆነው ነገር ሁሉም ሰው እንደሚለው ግን የእግር ኳስ ህይወቱም ጉዞ እንደዚሁ በጣም አስደናቂ ነው። ከጄትላግ በኋላ ነው ማንቸስተር ዩናይትድ ወደዚያ ጨዋታ የተመለሰው እና ስድስት አመት ተጫወተ በዩናይትድ። ተመልሶ መጥቶ ለጥቂት ጊዜ ተጫውቷል። እንደሚታወቀው ግን መጀመሪያ ስድስት አመት ተጫወተ። እሱም ራሱ ብዙ ውጣ ውረድ የነበረው መጀመሪያ የመጀመሪያዎቹ ሶስት አመታት ብዙ የሚተችበት በቂ እድገት ያላሳየበት ከኬራን ሪቻርድሰን በምን ይሻላል የሚባልበት ሪቻርድሰንም እንደዚሁ ትልቅ ፖቴንሻል ተብሎ የመጣ አዲሱ ጊግስ እየተባለ ይጠበቅ ነበር። ምናልባት እንደ ሊሻርፕ እንዳይሆን ደግሞ ከሜዳ ውጭ የነበረው ህይወቱን ብዙ ያነጋግር ስለነበር ልክ አሁን ስለ ላሚኒያማል እንደሚወራው ብዙ ይወራ ነበር ስለ ክርስቲያኖ። ያኔ እንዲያውም የሶሻል ሚዲያ ዘመንም አልነበረም። የሶሻል ሚዲያ ዘመን አልነበረም። አለንስሚዝናስ እንደዚህ ናቸው። ጀምባን ጀምባና እንደዚህ በቃ አጓጉል ታሪክ የምንሰማበት የፓርቲ ወት ነበረው የሚባልበት፣ አሌክስ ፈርጉሰን የእሳቸው ቤት ፊት ለፊት ቤት እንዲከራ ያስገደዱበት ዘመንም ጭምር ነበር ያኔ። ከዚያ ግን ሌላ ሞንስተር አየን። ከ2006 ያለም ዋንጫ በተለይ ከዛ በኋላ በተለይ ሌላ ተጫዋች አየን። ያኔ ግን ማንቸስተር ዩናይትድ ምንም እንኳ በአውሮፕላን ጉዞ ድካማቸው ምክንያት ብዙ ተጫዋቾችን ባያሰልፍም ሪዮ ፈርዲናንድ ነበር፣ ኒኪ ባት ነበር፣ ፖል ስኮልስ ነበር፣ ኦሊጎና ሶልሻ ነበር፣ ፋቢየን ባርቴዝ ነበር፣ ሚካኤል ሲልቨስትረ ነበር። ያኔ በዛ ክራምት ከሰንደርላንድ ያመጡት ብዙ ተስፋ አድርገውበት የነበሩት አሁን ኢንቨስተር የሆነው ዴቪድ ዳቪድ ቤሊዮን የሚባል አንድ ተጫዋች ነበር። አዲሱ ኦንሪ ይሆን አልፈጣን ነው እንደሱ ምናም ይባል የነበረ ልጅ ነው እና ይሄ ብሎንድ እዛ ጨዋታ ላይ የማይረሳ ቴክኒካዊ ብቃት የማይረሳ ቅልጥፍና አሳይ ዩናይትድ ከዚያ በኋላ ገዛው። ሚካኤል ሲልቬስትረ ምን ይላል ከፎርፎርቱ ጋር አንድ ቃል ምልልስ ነበረው ከጨዋታው መጠናቀቅ በኋላ። ጋሪ ኔቭል ወደ ሰር አሌክስ ሄደና፣ ጋፈር ይህንን ልጅ ሳናስፈረም ከዚህ ሎከር ሩም ከዚህ መልበሻ ክፍል አንወጣም፣ ይህንን ተጫዋች ማስፈረም አለብን። ፈርጉሰን እንዳልኩት ያለት አይደለም። ያወቁት ቀድሞው ተጫዋቹን ያወቁት፣ ለወራት ተከታትለውታል። አንድ ጥቅም ነበራቸው የነበራቸው ጥቅም የማንቸስተር ዩናይትድ ግሎባል ስካውቲንግ ለምሳሌ፣ እንደ አርሰናል አልነበርም። ቬንገር አውሮፓዊ ናቸው፣ ግን የበለጠ አለማዊ አድማስ የነበራቸው ናቸው። ብዙ ቋንቋ የሚያውቁ ናቸው። በጃፓን የሰሩ ናቸው። አሌክስ ፈርጉሰን ደግሞ የበለጠ ብሪቲሽ፣ ከብሪታንያ ወጥተው አያውቁ። ስለዚህ የማንቸስተር ዩናይትድ ምልመላ ፕሪሚየር ሊግ ተኮር ምርመራ ነው የነበረው። እንግዲህ በመሀል እነ ካንቸልስኪስ አልመጡም፣ ዮርዲ ክራይፍ አልመጣም፣ ወይ ካሬል ፖቦሮስኪ አልመጣም ማለት አይደለም። ግን በአብዛኛው ከአካዳሚው የሚወጡ ከዚያው ከእንግሊዝ የሚመጡ ተጫዋቾች ነበሯቸው። ግን ኮንቲኔንታል ምክትል አመጡ። ካርሎስ ኪሮሽ ኪሮዥ ደግሞ ፖርቱጋላዊ አሰልጣኝ ናቸው። በሞዛምፒክ ይወለዱ እንጂ ፖርቱጋላዊ አሰልጣኝ ናቸው። ያ የቀደመው ወርቃማ ትውልድ አሰልጣኙም ነበሩ እነ ፊጎ፣ ሩይ ኮስታ፣ ሴርጂ ኮንሴሳ የነበሩበት እና የ1991 አንዱን የአለም ወጣቶች ዋንጫ ያሸነፈው ቡድን አሰልጣኝ ነበሩ። የፖርቱጋል ገበያን በሚገባ ያውቃሉ። መጀመሪያ ለሰራ ልክስ የጠቆሙት እርሳቸው ናቸው። ያ ጨዋታ ግን የደረሰ ተጫዋች እንደሆነ እንዲገነዘቡ አደረጋቸው መሰለኝ ሁለት ዓመት መቆየት እንደማያስፈልጋቸው እንዲገባቸው አደረገ መሰለኝ እና አልበርት ሞርጋን የሚባል ከሳቸው ረዳቶች መካከል አንዱ የሆነውን ሰው ሂድና ወደ ቴራሱ ወደ ትሪቢዩኑ ሂድና በዛ በዳይሬክተሮች ሳጥን ውስጥ ለተቀመጠው ፒተር ኬንየን ይህንን ልጅ ሳናስፈርም ከዚህ ስቴዲየም እንደማንወጣ ንገረው አሏቸው እና ፒተር ኬንን ደግሞ ያው የማንቸስተር ዩናይትድ ሲኢኦ ነበሩ። በኋላ ወደ ቼልሲ ሄደዋል። ከጥቂት ጊዜ በኋላ ይህንን ተጫዋች በ12.2 ሚሊዮን ፓውንድ አስፈረሙ። ያኔ ውድም ነው ርካሽም ነው። ብዙ ላልተጫወተ ለስፖርት እንግሊዝ አ ሺ ደቂቃ ብቻ ለተጫወተ ሶስት ጎል ብቻ ላስቆጠረ ተጫዋች ውድ ሊመስል ይችላል። ከዚያ በኋላ የሰራውን ታሪክ ስናይ ግን በነጻ ነው ያገኙት። በኢንቨስትመንቱም ካየሹ 80 ሚሊዮን አለ ይሸጡት። ከዛ በኋላ ግን ኢንቨስትመንቱ ይቀር ብዙ ኬር የሚያደረጉ አይመስለኝም። የአለም ሬከርድ ነው ሲዘዋወር። በእርግጥ ግን ቻምፒየንስ ሊግና ፕሪምየር ሊጎች አሸነፈ። እዛው እያለ የዓለም ምርጥ ተጫዋች ሆነ። ግን እንዳልኩት የእግር ኳስ አቅጣጫ የተለየ መልክ ሊይዝ ይችል ነበር። የአርስናል እጣ ፈንታ ለምሳሌ ሊቀየር ይችል ነበር። ቬንገር ሁለት የሚቆጩኛሉ፣ ብዙ ተጫዋቾች ሊያስፈርሙ ተቀርበው አጥተዋል። ግን ሁለት ጎላ ብለው ይቆጩኛሉ የሚሏቸው ተጫዋቾች አሉ። አንደኛው ክርስቲያኖ ነው። እስቲ አስቡት፣ ክርስቲያኖን ከቲዬሪ ሄንሪ ጋር ባጫወቱ ኖሮ አሉ፣ አንድ ላይ ቢጫወቱ ኖሮ እንዴት እንሆን እንደነበር ገምቱታል። ከዚያ በኋላ ግን የሚቆጨኝ ንጎሎ ካንቴ ነው ደግሞ አሉ። እሱም ለቡድናችን ሌላ መልክ ሊሰጥ ይችል ነበር አሉ። እናትየው ዶሎሬስ የሚባሉት ማሪያ ዶሎሬስ የሚባሉት ሁሉ ወደ ኮልኔ ሄደው ነበር ወደ አርስናል የልምምድ ፋሲሊቲ ሄደው ነበር ቬንገር የሚሉት። ነገሩን የለወጠው የካርሎስ ኪሮዥ ጣልቃ ገብነትና ያጨዋታ ነው። ግን ቤቲስ ሊወስደው ተቃርፖ ነበር ወደ ስፔን ዩቬንቱስ ይፈልገው ነበር እንዲያውም የገረመኝ ቼልሲ፣ ማንቸስተር ዩናይትድ ተጫዋቹ ለማስፈረም እንደ ተስማማ ካወቀ በኋላ ዳፍን ሮበንን ምናምን እንደቀማቸው ሁሉ ክርስቲያኖንም ለመቀማት 12 ሚሊዮን ዩሮና ጄሚ ፍሎይድ ሀሰል ባንክን ብሰጣችሁ ሳለ ግን ጆርጅ ሜንዴዝም ክርስቲያኖም ያን የወሰነው ነበር። ስለዚህ ተጫዋቹ ወደ ማንቸስተር ዩናይትድ ሄደ እና ታሪኩም ተቀየረ። የዩናይትድም፣ የተጫዋቹም የእግር ኳስም ታሪክ 1500 ዩሮ በወር ያገኝ የነበረ ተጫዋች በአመት 2 ሚሊዮን የሚያገኝ ተጫዋች ሆነ። በቀደም ደግሞ የዓለም የመጀመሪያው ቢሊዮነር እግር ኳስ ተጫዋች ሆነ። ትላንትና ያንን ሪከርድ በሰበረበት ስፍራ ነው ጠዋቱ ሁሉም ነገር የተጀመረው ልል ነው። አሁ አድማጮቻችን፣ ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ደግሞ ከአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ እንላችሁ። ዘመን ተለወጠ፣ ምስራች ተሰማ። የአዲስ አመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር አስር ብርና እስከ አምስት ሺህ ብር የሚያሸልምጣ ይጠብቀዎታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል! መልካም አዲስ ዓመት! እንደ ስማችን ብርሃን ነው ስራችን ብርሃን ባንክ።